የመስኖ ተቋማት ግንባታና ልማት ለምግብ ዋስትና መረጋገጥ ወሳኝ ነው። በማዕከላዊ ኢትዮጵያ ክልል እየተገነቡ ያሉ የመስኖ ፕሮጀክቶችም የክልሉን የምግብ ዋስትናን ለማረጋገጥ ታሳቢ ያደረጉ ናቸው። ታዲያ በክልሉ የመስኖ ልማት ስራን ውጤታማ ለማድረግ በትኩረት እየተሰራ ስለመሆኑ የማዕከላዊ ኢትዮጵያ ክልል የመስኖ ተቋማት ልማትና አስተዳደር ኤጀንሲ ዋና ስራ አስኪያጅ ኢንጂነር ካሳዬ ተክሌ ተናግረዋል። መንግስት በኤስዲጂ ከ57 ፐርሰንት በላይ በጀት ለመስኖ እንዲውል እያደረገ ያለው ይሄ ቀላል ነገር አይደለም። የመልማት ፍላጎት የህዝባችን የመልማት ፍላጎት የማደግ ፍላጎት ሊቀረፍ የሚችለው ዝናብን ጠብቆ በማምረት ብቻ ሳይሆን በተጓዳኝ የመስኖ አውታሮች ተስፋፍተው በበጋ መስኖ እየለማን መሆን እንዳለበት ፓርቲያችን መንግስታችንን በደንብ ስለተረዳ ከፖሊሲ አንጻር በአብዛኛው በጀቶች ለመስኖ የተደረጉበት ሁኔታ አለ ማለት ነው። በክልላችንም ይሄ ተግባራዊ እየተደረገ ነው ያለው። በክልሉ ልዩ ልዩ የመስኖ አውታሮች ግንባታ እየተካሄደ ሲሆን 1079 ሄክታር መሬት ማልማት የሚችሉ 9 የመስኖ ፕሮጀክቶች መጠናቀቃቸውን ዋና ስራ አስኪያጁ ገልጸዋል። በዚህ ዓመት እንግዲህ ወደ 9 የመስኖ ፕሮጀክቶችን ለማጠናቀቅ ይችለናል ወደ 1079 ሄክታር እነዚህ ዘጠኙ ፕሮጀክቶች የሚያለሙ ናቸው። ከዛ ውስጥ 4316 አባ ማወራ ተጠቃሚ የሚያደርጉ ናቸው ማለት ነው። ኤጀንሲው በበጀት አመቱ በተለይም በጥናትና ዲዛይን ግንባታ፣ ቁጥጥር፣ ኮንትራት አስተዳደር እንዲሁም በተቋማት አስተዳደር ላይ በርካታ ስራዎችን እየሰራ ስለመሆኑም አስታውቀዋል። እንደ አጠቃላይ ተቋሙ በጥናትና ዲዛይን በግንባታ እንዲሁም ደግሞ በተቋማት አስተዳደር ሰፊ ስራዎችን እየሰራ ቆይተዋል። ከዚህ አንጻር ሲታይ አጠቃላይ በጥናትና ዲዛይን በግንባታ ወደ 47 ፕሮጀክቶች አሉን። እንዲሁም ደግሞ ወደ መቶ ዘጠና በጥናትም ሶላር ፓምፕ በመትከል እነዚህ ፕሮጀክቶች አሉን። በጥናትና ዲዛይን ወደ ሰላሳ የሚሆኑ ከአነስተኛ እስከ ከፍተኛ ግድብ ድረስ የመስኖ ጥናትና ዲዛይን ስራዎች እየተሰሩ ነው የሚገኙት። እንዲሁም ደግሞ ከግንባታ አንጻር ወደ 17 የሚሆኑ ፕሮጀክቶች በክልላችን በዚህ በጀት ዓመት ስራዎች እየተሰሩ ነው የሚገኙት ማለት ነው። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳ የተገነባው የወልዲያ የመስኖ ልማት ፕሮጀክትም ተጠናቆ በርካታ አርሶ አደሮችን ተጠቃሚ አድርጓል። ታዲያ በአካባቢው መስኖን በመጠቀም የሚያለሙ አርሶ አደሮች እንደገለጹት የምግብ ዋስትናን ከማረጋገጥ ባለፈ በገበያ ተፈላጊ የሆኑ ምርቶችን በማምረት ውጤታማ ስለመሆናቸውን ለደቡብ ሬዲዮና ቴሌቪዥን ድርጅት ገልጸዋል። እመስገናው አሁን ቲማቲም፣ ስንዴ፣ በቆሎ፣ ሽንኩርት ደርሰን እየበላን ነው። አሁን ደርሶልን እየተጠቀምን ነው። ድሮ ይህንን መስኖ እንደዚህ ሳይሰራ በፊት በባህላዊ በነበረበት ጊዜ የስንት ሰው ጉልበት ጨርሶ ያውም አንጠቀምበትን ነበር። በፊቱ ምንም አልነበረም። አሁን እየተከለ እየሸለ ቤታችን በደንብ እንኖራለን እያለን። በባህላዊ በነበረ ሰዓት አጠቃቀማችን በጣም የደከመና የወረደ ነበር። አሁን ዘመናዊ ከተገነባ በኋላ በጣም ጥሩ በጣም ዘመናዊ ሆነን እየሰራን ስለሆነ፣ በፊት በዓመት አንዴ ነበር የምናመርተው። አሁን በዓመት ሶስቴም ሙከራ እያደረግን ነው።